ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የምክር ቤት አባሉና የአማራ ብሔራዊ ንቅናቄ ወይም አብን ተወካይ ዶክተር ደሳለኝ ጫኔ የተቃውሞ ትችት ኃላፊነትን መወጣት እንጂ በባንዳነት አይሆንም ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለአምስት ቀናት የሥራ ጉብኝት ወደ ግብፅ አቀኑ። የታንዛኒያን ምርጫ ተከትሎ በተነሳ ተቃውሞ ምክንያት የሰዓት ላፊ ታወጀ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መተና አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ዶክተር ደሳለኝ ጫኔ የተቃዋሚ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም ሲሉ መልእክት አስተላለፉ። የምክር ቤት አባሉና የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔ በዛሬ ዕለት በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የተቃውሞ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም ብለዋል። ዶክተር ደሳለኝ ጫኔ ማክሰኞ ጥቅምት 18 2018 ዓ ም በተካሄደው ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ከጸጥታ፣ ከኑሮ ውድነት፣ ከኢኮኖሚ እንዲሁም ከባህር በር ጋር የተያያዙ ጥያቄዎች ለጠቅላይ ሚኒስትሩ አቅርበው እንደነበረ ያዘነጋ ይህንንም ተከትሎ በበርካቶች ትችትና ወቀሳዎችን ያስተናገዱ ሲሆን ለእነዚህ ምላሽ ይሆናል ያሉትን መልእክት በዛሬ ዕለት አስተላልፈዋል። ክንፋን መረጃም የመልእክቱን ሙሉ ቃል እንደሚከተል ያቀርብላቸዋል። ከትላንት በስቲያ ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮኖች የሚቆጠሩ ኢትዮጵያውያን ህይወትን የሚመለከት መሰረታዊ ጉዳዮች ላይ ያተኮሩ ናቸው። እኔ እንደ ህዝብ ተወካይ ተቃዋሚ ፓርቲነቴ የመንግስትን ስራ መተቸትና ለህዝብ ጥቅም መቆም ስራዬም ግዴታዬም ጭምር ነው። የምመራባቸው ብቸኛ መሮች የአማራ ህዝብ ህልውናና የኢትዮጵያን ዘላቂ ብሔራዊ ጥቅም ናቸው። ከዚህም በመነሳት ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማህበራዊ ሚዲያ ሰራዊት እና ወዶ ገብ መሸጦ ተቃዋሚዎች ላቀረቡት ሶስት ክሶች ግልጽ ምላሽ ሰጣለሁ። ይህንን የማደርገው የተነሱት ክሶች ክብደት ምላሽ የሚገባቸው በመሆናቸው ሳይሆን አጋጣሚውን በመጠቀም ላቀረብኳቸው በርካታ የፖሊሲ የትግራይ ጉዳዮች ላይ የበለጠ ግንዛቤ እንዲፈጥር የውይይት እንዲካሄድባቸው ምልከታዎችን በተብራራ ሁኔታ ለማጋራት ነው። ክስ አንድ የአስመራ መንግስት ወኪል፣ አገልጋይና ባንዳ ነህ። ይህ ክስ መሰረተ ቢስ ተራ ስም ማጥፋት ነው። የፖለቲካ ትችትን በባንዳነትና በክደት ስም ለመምታት የሚደረግ አሳፋሪ ሙከራ ነው። የቤተሰቤ ታሪክ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በመሸጦነትና በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር ጫኔ ዳኘው በዘውዳዊ ስርዓቱ፣ ወንድሜ መቶ አለቃ አያሌው ጫኔ የሐረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላኛው ወንድሜ ተስፋ ሚካኤል ጫኔ የሁርሶ ወታደራዊ ትምህርት ቤት አሰልጣኝ በኢህአዲግ ዘመን፣ ሶስቱም ኢትዮጵያን በከፍተኛ ጀግንነት እና በብቃት ያገለገሉ ወታደ ሮች ናቸው። ቅድመ አያቶቼም በሁለቱም በኩል እነ ቀኛዝማች ደስታ ብሩና ብላታ ጥሩነ ኪዳኑ እንደ አብዛኛው የጎጃም አማራ ገበሬ አርበኞች ነበሩ። ቤተሰቤ ለአገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከኔም ሆነ ከቤተሰቤ ታሪክና እሴት ጋር ባዳ ነው። ስለዚህ ባንዳ ያላችሁ ተቺዎች ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ፣ ከኛ ቤት ባንዳ የለም ነው መልሴ። ለክቡር ጠቅላይ ሚኒስትሩ ያቀረብኩት ጥያቄ ዓላማው አጣዳፊ የውስጥ ውስጥ ችግር ከማስቀደም ይልቅ የባህር በር አጀንዳ በማስቀደም የውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህም የሀገሪቱ የፖለቲካ ጉልበት በመጀመሪያ ውስጥ ሰላም ግንባታ ላይ እንዲውል አሳስቤያለሁ። ከዚህ በተረፈ እግዚአብሔር ይመስገን በሙያዬ የትም ዓለም ሄጄ ሰርቼ ኑሮዬን ማሸነፍ የምችል የትምህርት ዝግጁነትና የስራ ልምድ አለኝ። በፖሊሲ አውጭነትና ከፍተኛ አመራር በቂ ልምድም አለኝ። ስለዚህ ኑሮዬን ለመደጎም የትኛውም አካል ቅጥረኛ የመሆን ግዴታ የለብኝም። ለጊዜው ግን እኔ የባህር ዳር ህዝብና አማራ የኢትዮጵያ ህዝብ ተወካይ እንደራሴ ነኝ። የምወክለውም የኢትዮጵያን ዘላቂ ጥቅም ብቻ ነው። ክስ ሁለት ኢትዮጵያ የባህር በር ማግኘቷን ትቃወማለ በፓርላማው ንግግሬ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረት የምቀበል ነኝ ብዬ በግልጽ አመላክቻለሁ። የባህር በር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔ ስምንተኛ ክፍልን ያጠናቀቀ የአንድ መስሪያ ቤት ፖስተኛ እንኳን ይገነዘበዋል። ተቃውሞ ያለው የባህር በር በተመለከተ ጉዳዩ አያያዝ ዘዴ ላይ ነው። መንግስት የባህር በር እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። የኔም አቋም የባህር በር ጥያቄ በሰላማዊና ህጋዊ ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ መፍታት አለብን የሚል ነው። ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላም ማረጋገጥ ሲገባ በባህር በር ስም ተጨማሪ የውጭ ጦርነት ውስጥ መግባት፣ በዚህ ጉዳይ ላይ ሌላ የዜጎች ደም እና ህይወት መክፈል የለበትም የሚል ነው። ጦርነት የሚጋብዛ ኬን መቃወም የሀገር ፍቅር እንጂ ባንዳነት አይደለም። በሰሜኑ ጦርነት ወቅት ህወሓት ወይም የትግራይ ኃይሎች ወገኖች ላይ ማካድራን ጨምሮ በተለያዩ ቦታዎች ላይ የፈጸሙት የጅምላ ጭፍጨፋ እና የዘር ማጥፋት እና ሁለንተና የጦር ወንጀል በመቃወም አማራ ክልል ውስጥ የተደረገ የራስ መከላከል ጦርነት ደግፌያለሁ፣ ግን አልኮራበትም። በአማራ ህዝብ ላይ የጦር ወንጀል የፈጸሙ የትግራይ ኃይሎች በፍትህ በአደባባይ መቅረብ እንዳለባቸው በተደጋጋሚ እንደገለጹ ሁሉ በትግራይ በንጹሃን ተጋሮች ላይ የተፈጸመ የጦር ወንጀል ውስጥ የተሳተፉ ማንኛውም አካል በተመሳሳይ በፍርድ አደባባይ እንዲዳኙልኝ ይፈልጋለሁ። ስለዚህ ራስን የመከላከል የግዴታ ጦርነት ካልሆነ አባቱ የጦርነት ሰለባ የሆነ ወታደር ልጅ እንደመሆኔ ጦርነት በየትኛውም ምክንያት አልደግፍም። ጠቅላይ ሚኒስቴሩም በኢትዮጵያና በኤርትራ መካከል ስላረበበው የጦርነት ስጋት ላቀረብኩት ጥያቄ በምላሻቸው የባህር በር የማግኘት ግዴታ ጦርነት ውስጥ መግባት የለብንም የሚለው ነገር አስረግጠው ተናግረዋል። ዛቻውን እንደ ባልጌኒንግ ቺፕ እና የዲፕሎማሲያዊ ቀዳዳ መፍጠሪያ ጫና ማድረጊያ ታክቲክ አድርጌ ተረዳሁት። ክስ 3 ሁልጊዜ ትችት ብቻ እንጂ አማራጭ ሐሳብ የለህም። ይህ ሐሳብ አብዛኛውን ጊዜ የፖለቲካን ሀሁ ከማይረዱ የገዢ ፓርቲ ካድሮች በተደጋጋሚ የሚነሳ ነው። አንድ ተቃዋሚ ፓርቲ የህዝብ ችግርና ሮሮዎች፣ እንዲሁም የመንግስትን ክፍተት ማሳየት ዋና ስራ ቢሆንም በጥያቄዎችና በንግግር ላይ ከመተቸት ያለፈ ግልጽ አማራጭ የፖሊሲ አቅጣጫዎችንም አቅርቤ ያለው። ሃ የጸጥታ ጉዳይን የተመለከተ አማራጮች ለአማራና ለኦሮሚያ ክልል ከወታደራዊ አማራጮች ውጭ የተለየ ፖለቲካ መፍትሄ እንዲፈለግ ጠይቀያለሁ። ከትግራይ ኃይሎች ከፋኖና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበት ሁኔታ በአርቆ አስተዋይ በድርድር እንዲፈታ ግልጽ ጥሪ ማቅረብ ያለው ላይ የኢኮኖሚ ጉዳይን የተመለከተ አማራጭ የኑሮ ውድነትን ለመቆጣጠር መንግስት አዲስና አስቸኳይ እቅድ እንዲያቀርብ፣ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀርብ የውጭ እዳን ለመክፈል ሚዛናዊና ፊስካላዊ ፖሊሲ እንዲከተል ጥሪ አቅርቤ ያለሁ ሀመርሖ የውጭ ግንኙነት ጉዳይ የተመለከተ አማራጭ የመንግስት ከፍተኛ የፖለቲካ አቅም የውስጥ ፖለቲካ ግጭቶችን ለመፍታትና ከዜጎች ጋር ዘላቂ ሰላም ለመፍጠር እንዲውል በግልጽ ጠይቄያለሁ። የኢህአዴግ የውጭ ፖሊሲ ጠንካራ ጎን የነበረው መርህ የውስጥ ሰላም የውጭ ስኬት መሰረት ነው የሚል ነው። እኔም የምገዛው የውጭ ጉዳይ ፖሊሲ መርህ ነው። እንደ ማጠቃለያ በገዢው ፓርቲ ላይ በማንኛውም ጊዜ የማቀርበው ትችቴ ለሀገርና ለህዝብ ጥቅም ቆሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም። የገዢ ፓርቲ ኃላፊ የፖለቲካ ትችትን በአላዋቂ የብሔራዊ ክህደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማ ና ተግባራዊ ምላሽ መስጠት ነው። የኔ የፖለቲካ ሥራ ትኩረት ደግሞ በተረዳውት ልክ የህዝብን ህልውናና የኢትዮጵያን ዘላቂ ሰላም ማስከበር ነው ሲሉ የምክር ቤት አባሉና የአማራ ብሔራዊ ንቅናቄ ወይም አብን ተወካይ ዶክተር ደሳለኝ ጫኔ መልእክት አስተላልፈዋል። በብረታ ብረት ዋጋ ተቆራርጦ የተሸጡት የኢትዮጵያ ጦር መርከቦች ዩኤስኤስ ኦርካብ እንደ አውሮፓያን አቆጣጠር በ1962 በወቅቱ የአሜሪካ ፕሬዚዳንት በነበሩት ጆን ኤፍ ኬኔዲ ለኢትዮጵያ መንግስት እስከተሰጠችበት ጊዜ ድረስ በአሜሪካ ጦር ኃይል ስር የነበረችና በሁለተኛ ዓለም ጦርነት የተሳተፈች በወቅቱ ዘመናዊ የምትባል የጦር መርከብ ነበረች። ይቺ ግዙፍ መርከብ ለኢትዮጵያ መንግስት ከተሰጠች በኋላ ኢትዮጵያ ኤ01 የሚል ስያሜ የተሰጥቷት በ1958 አዲስ በተቋቋመው የኢትዮጵያ ባህር ኃይል ንብረት ሆና በደርግ መንግስት እስኪወድቅ ድረስ ስታገለግልም ቆይታለች። በኢትዮጵያ ከተፈጠረው የስርዓት ለውጥ ጋር ተያይዞ ኤርትራ ከኢትዮጵያ ስትገነጠል ኢትዮጵያ ኤ01 እና ሌሎች የኢትዮጵያ መርከቦች መጠጊያ ፍለጋ ወደ የመንና ሳውዲ አረቢያ ወደቦች ተጉዘው በዚያው ለመቆም ተገደዱ። ሆኖም ከዓመታት በኋላ በኢትዮጵያ የባህር ኃይል ታሪክ ግዙፍ የነበረችው ኢትዮጵያ ኤ01 የጦር መርከብ የመጨረሻ ጣፈንቷ እንደማያገለግል ዕቃ ተቆራርጦ ወደ ብረታ ብረት ተቀይሮ በኪሎ መሸጥ ሆነ። በዚያን ወቅት የኢትዮጵያ ባህር ኃይል 26 ያህል የተለያዩ የባህር ኃይል መርከቦች የነበሩ ሲሆን ብዙዎቹ በየመንና በኋላም በጅቡቲ ለዓመታት ቆመው ነበር። በ1958 የተቋቋመውና እስከ 199 ድረስ የቆየው የኢትዮጵያ ባህር ኃይል ልቅ ስም የነበረውና በሰለጠኑ ባለሙያዎች የተዋቀረ ጠንካራ የመከላከያ ኃይልም ነበር። 3500 የሚሆኑ በውጭ ሀገርና በሀገር ውስጥ የሰለጠኑ የባህር ኃይል አባላት ያቋቋሙት ይህ የቀድሞ የኢትዮጵያ ባህር ኃይል ከቀድሞ ዩጎዝላቪያ፣ ከአሜሪካ፣ ከኖርዌይ፣ ከስዊድን እና ከጀርመን በስጦታና በግዢ ያገኛቸው የተለያዩ መርከቦችና ትላልቅ የጦር ጀልባዎች ነበሩት። የባህር ኃይሉ በደርግ ዘመን ከሩሲያ የተገዛችና የካቲት 16 የሚል ስያሜ ያላት ሚሳኤል ተኳሽ መርከብም ጨምሮ ከ26 በላይ የጦር መርከቦችም ነበሩት። የቀድሞ የኢትዮጵያ ባህር ኃይል 8 ሚሳኤል ተኳሽ እና 6 ተምዘግዛጌ ቶር ቶርፒድ ሚሳይል የታጠቀ ሲሆን ሌሎችም የቅኝት ውጊያ ልምምድና ለተመሳሳይ ጉዳዮች የሚያገለግሉ የጦር መርከቦችም ነበሩ። ከነበሩት መርከቦች መካከል ደግሞ ኢትዮጵያ ኤ01 ትልቋ ነበረች። ይቺ ንብረትነቷ በአሜሪካ የነበረና በሁለተኛ የዓለም ጦርነት ተሳትፋ ትልቅ ዝናን ያገኘችው መርከብ በ1962 በአሜሪካ መንግስት ለኢትዮጵያ ስጦታ የተበረከተች ነበረች። ኢትዮጵያ በወቅቱ በተለያዩ ሀገራትና በሀገር ውስጥ በሰለጠኑ ዘመናዊ የባህር አባላት አመራሮችና የተጠቀሱ መርከቦች በማካተት ጥሩ ስምና ዝና የነበረው ባህር ኃይል ማቋቋም ችላ ነበር። ሆኖም በ1990 የደርግ ስርዓት ማብቃት ማብቃትን ተከትሎ በሚገባ ተደራጅቶ የነበረው የኢትዮጵያ ባህር ኃይል ህልውና ጥያቄ ውስጥ መግባት ጀመረ። ይህንንም ተከትሎ የኤርትራ ኃይሎች ምጽዋና የአሰብ ወደቦችን ሲቆጣጠሩ የኢትዮጵያ ባህር ኃይል ጦር መርከቦች ወደ ሳውዲ አረቢያ እና የመን ወደቦች ለመሰደድ እና በዚያ ለመቆም ተገደዱ። በዚህም መሰረት የኢትዮጵያ ባህር ኃይል ከነበሩት 26 የተለያዩ አይነት መርከቦች መካከል በአሰብ ወደብ ላይ እያሉ ከወደሙት ጥቂት መርከቦች ውጭ በአብዛኛው ከጥቃቱ ተርፈው ነበር። እነዚህ የኢትዮጵያ መርከቦች ከሀገር ተሰደው ከሄዱ ከሁለት አመት በኋላ ግን የየመን መንግስት የኢትዮጵያ ባህር ኃይል መርከቦች ግዛቷን ለቀው እንዲወጡ ጠየቀ ኢትዮጵያ ኤ01 እና ሌላ አንድ መርከብ በዚያ ሲቀሩ ሌሎች የየመን ወደብን ለቀው ወደ ጅቡቲ ወደብ አመሩ። ከመርከቦቹ ጋር ወደ የመን የተሰደዱ 200 ኢትዮጵያውያን መርከበኞችም በዚያው ቀርተዋል። ትልቋ የባህር ኃይል መርከብ ኢትዮጵያ ኤ01 በየመን ወደብ ለዓመታት ከቆየች በኋላ በ1993 በብረታ ብረት ዋጋ ተቆራርጣ እንድትሸጥ ተፈረደባት። ከዚያች ግዙፍ መርከብ በተጨማሪ በየመን ወደብ ቆመው የነበሩ ሌሎች የባህር ኃይል መርከቦች መለዋወጫቸው እንዲፈታና በተመሳሳይ መልኩ እንዲሸጡ ተደረገ። ወደ ሳውዲ አረቢያ ከተጓዙ ጥቂት መርከቦች እጣ ፈንታም ከዚህ የተለየ አልሆነም። ከዚህ በኋላ በየመን ወደቦች የነበሩት በ1993 ወደ ጅቡቲ ወደብ የተጓዙት አብዛኞቹ የኢትዮጵያ መርከቦች በጅቡቲ ወደብ ለዓመታት ቆመው ነበር። ሆኖም የጅቡቲ መንግስት መርከቦቹን ለዓመታት የቆሙበትን የወደብ ኪራይ የሚከፍልኛ ጥቻለሁ በማለት በ1996 በዚያ ቆመው የነበሩትን የኢትዮጵያ ባህር ኃይል የጦር መርከቦች ለመሸጥ እንደወሰነ በይፋ አስታወቀ። መርከቦቹንና የባህር ኃይል ጀልባዎችን ለመሸጥ ጨረታማ ወጣ። በዚያው ዓመት የኢትዮጵያ መንግስት አዲስ አበባ የሚገኘውን የባህር ኃይል ዋና መስሪያ ቤት በመዝጋት የ41 ዓመት የኢትዮጵያ የባህር ኃይል ጉዞን በዚያው ተገታ። ይህንንም ተከትሎ የኤርትራ መንግስት በዚያ የነበሩትን 16 የሚደርሱ መርከቦች ጀልባዎች የመግዛት ፍላጎት እንዳለው የገለጸ ቢሆንም በኋላ ላይ ሩሲያ ወይም ሶቪየት ሰራሽ የሆነችውን ኦኤስኤ ሁለት ሚሳይል ተኳሽ የባህር ኃይል ጀልባን ጨምሮ አራት መርከቦችን ብቻ እንደተሸጡለት ታውቋል። የቀሩት የባህር ኃይል መርከቦች ግማሾቹ እንዳሉ፣ የተቀሩትን በብረታ ብረት መልክ እየተቆራረጡ ተቸበቸቡ። ከላይ በዝርዝሩ በተጠቀሰው መሰረት ያለአግባብ እንዲዳከምና እንዲፈርስ የተደረገው የ41 ዓመት ታሪክ የነበረው የኢትዮጵያ ባህር ኃይል ታሪክ እንደ አውሮፓውያን አቆጣጠር በ1996 በይፋ እንዲዘጋ ተደርጎ ኢትዮጵያ ባህር ኃይል ከሌላት አገራት ዝርዝር ውስጥ ተካተተች። ሆኖም ከለውጡ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ትዕዛዝ የኢትዮጵያ ባህር ኃይል ዳግም እንደ አዲስ እንዲቋቋም ተደርጓል። በዚህም በሩሲያና በሌሎች ሀገራት የባህር ኃይል አባላት የማሰልጠኑ ስራ በይፋ ተከናውኗል። በሀገር ውስጥም የማሰልጠኛ ተቋማትና የማዘዣ ጣቢያዎች ተከፍተው የኢትዮጵያ የባህር ኃይል ዳግም ኃያል ለማድረግ እየተሰራ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለአምስት ቀናት የስራ ጉብኝት ወደ ግብጽ አቀኑ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ባቀረቡላቸው ግብዣ መሰረት ዛሬ ልማለዳ ለአምስት ቀናት የስራ ጉብኝት ወደ ግብፅ አግንጥተዋል። ጉብኝቱ በቀይ ባህርና በአፍሪካ ገንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራ ካይሮ መካከል ያለው ግንኙነት ሌላኛው ምዕራፍ ነውም ተብሏል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነት በማጠናከር እንዲሁም በአካባቢውና በዓለም አቀፍ ጉዳዮች ላይ ውይይት እንደሚያደርጉም አመላክተዋል። እንዲሁም ፕሬዝዳንት ኢሳያስ እና ልኡካቸው ጥቅም 22 ቀን 2018 ዓ.ም በሚመረቀው የግብጽ ታላቁ ሙዚየም ምረቃ ላይ ይገኛሉ ተብሎ ይጠበቃል። የኤርትራ ሉክ የውጭ ጉዳይ ሚኒስቴር ኦስማን ሳሌህን እንደሚያጠቃልልም ተገልጿል። ጉብኝቱ በሁለቱ ሀገራት መካከል በዚህ ዓመት የተደረገ ተከታታይ ዲፕሎማሲያዊ ግንኙነቶችን ተከትሎ የመጣ ነው። ለአብነትም በጥር ወር 2025 የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ የፕሬዝዳንት አልሲሲን መልእክት ይዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራ ተገኝተው ነበር። ጉብኝቱ በወቅቱ በግብጽ በኤርትራና በሶማሌ መካከል ያለውን ግንኙነት ማጠናከርና የሶስትዮሽ ትብብር ማዕቀፍ ላይ ያተኮረ እንደ እንደነበረም ተጠቁሟል። የትብብር ማዕቀፉ ለመጀመሪያ ጊዜ በጉርጉሮ ሳያኑ ጥር ወር 2025 በካይሮ የተጀመረ ሲሆን በተለይም በቀይ ባህር፣ በሊቢያ በሳህል ቀጠና አካባቢ የደህንነት ጉዳይ ላይ አቅምን ለማስተካከል ያለመ ነው። ግብፅ የቀይ ባህር ዳርቻን የማይዋሰኑ ሀገራት በቀይ ባህር አስተዳደር ውስጥ ጣልቃ እንዳይገቡ በተደጋጋሚ ስትገልጽ ቆይታለች። ፕሬዚዳንት ኢሳያስ አፈወርቂ ወደ ካይሮ መሄዳቸው የተነገረው ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ጥቅምት 18 2018 ዓ ም በፓርላማ ፊት ቀርበው ኢትዮጵያ ቀጥተኛ የባህር በር እንደሌላት በማንሳት ከተናገሩ ከሁለት ቀናት በኋላ ነው ጠቅላይ ሚኒስትሩ በ ንግግራቸው ኢትዮጵያ ወደብ አልባ የሆነችበት ታሪካዊ ሁኔታ በመጠየቅ ህዝቡም ሆነ ሚኒስቴሮች ምክር ቤት እንዲሁም ፓርላማው የኢትዮጵያ ባህር በር መዳረሻ እንድታጣ ህጋዊ የሆነ በድርድር ውሳኔ አላደረጉም ብለዋል። ኢትዮጵያ የቀይ ባህር በር መዳረሻ ጥያቄ የሀገር ህልውና ጉዳይ አድርገው በመግለጽ ጉዳዩ የመኖር ጥያቄ ተደርጎ መታየት እንዳለበትም አጽንዖት ሰጥተዋል። ጠቅላይ ሚኒስቴሩ አክለውም ከሁለት ሺ አስሩ እርቀ ሰላም በኋላ በአስመራና በአሰብ ከፕሬዚዳንት ኢሳያስ አፈወርቂ ጋር በግላቸው ስለ ጉዳዩ መወያየታቸውን በመጥቀስ የኤርትራ ባለስልጣናት የኢትዮጵያን አቋም ሙሉ በሙሉ እንደሚያውቁም ተናግረዋል። በተጨማሪም ኢትዮጵያ ለአሰብ ያላት ጂኦፖለቲካዊ ራዕይ በመደመር መጽሐፍ ተከታታይ እትሞች ላይ በዝርዝር ማስቀመጣቸውንና መጽሐፉን ለኤርትራ አመራሮች እንደ ስጦታ መላካቸውንም ጨምረው ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ የሚያደርጉት ጉብኝት ኢትዮጵያ ወደብ የማግኘት ፍላጎቷ የብሔራዊ አጀንዳ ማድረጓን ተከትሎ በቀይ ባህር ዙሪያ ባሉ ሀገራት መካከል ዲፕሎማሲያዊ ግንኙነት እየጠነከረ መምጣቱን ያሳያል። የታንዛኒያን ምርጫ ተከትሎ በተነሳ ተቃውሞ ምክንያት የሰዓት ላፊ ታወጀ። በታንዛኒያ ዋና ከተማ ዳሬ ሰላም በፖሊስና በሰላማዊ ሰልፈኞች መካከል የተነሳው ግጭትን ተከትሎ የሰዓት ላፊ ገደብ ታውጇል። ሮብ የተካሄደው ምርጫ ተከትሎ በተነሳው ግጭት ምክንያት ተጎድተው ሆስፒታል የገቡ ሰዎች ቁጥር እየጨመረ መሆኑ በሙሂም ቢ ሆስፒታል ያሉ የቢቢሲ ምንጮች ገለጹ። ምርጫውን ፕሬዝዳንት ሳሚሊያ ሱሊህ እንደሚያሸንፉም ይጠበቃል። ምርጫው የተካሄደው ዋነኛው ተቃዋሚ ፓርቲ መሪ ታስረው በአገር ክህደት ከተከሰሱ በኋላ ሲሆን ፖለቲከኛው ግን ክስ አስተባብለዋል። ተቃዋሚዎቻቸው ነጻ የፖለቲካ እንቅስቃሴ ማድረግ እንዲችሉ ሲጠይቁም ቆይተዋል። ሮብ በተካሄደው ሰላማዊ ሰልፍ ይሄ ጥያቄ ተስተጋብቷል። በተቃውሞ ተሽከርካሪዎች ሲቃጠሉ አውራ ጎዳናዎች ላይም ጉዳት ደርሷል። የታንዛኒያ ፖሊስ ኃላፊ ካሜሊየስ ዋምቡራ የሰዓት እላፊ ይፋ ካደረጉ በኋላ ነዋሪዎች ከቤታቸው እንዳይወጡም አሳስበዋል። የሰዓት እላፊው ግን መቼ እንደሚነሳ አልገለጹም። የዳሬ ሰላም ቀጠና አስተዳደር አልፍሬድ ቻሚላ ከየከተማው ሰላም የሚያድሱ ጠንካራ እርምጃ እንደሚወስዱም አስጠንቅቀዋል። የዳሬ ሰላም ቀጠና አስተዳደር አልፍሬድ ቻላሚላ የከተማው ሰላም የሚያውኩ ላይ ጠንካራ እርምጃ እንደሚወስዱም አስ አስጠንቅቀዋል ተቃውሞውም ዛሬ ሐሙስ በመቀጠሉ ምክንያት መንግስት ሰራተኞች ከቤታቸው ሆነው ስራቸውን እንዲያከናውኑ ማዘዋል። በደቡብ ምዕራባዊቷ ምቢያ ከተማና ድንበር ላይ ባላቸው ቱንዳማ ከተማ ተቃውሞዎች ተካሂደዋል። በሰላማዊ ሰልፉ ላይ የተገኘው አንድ ግለሰብ ታክቶናል፣ ገለልተኛ ምርጫ ተከናውኑ ታንዛኒያውያን መሪያችንን መምረጥ ነው የምንፈልገው ሲሉ መናገራቸውን ክንፋም ከቢቢሲ ያገኘው መረጃ ያሳያል። ተቃውሞውን ተከትሎ በአገሪቱ ኢንተርኔት መቋረጡን ተገልጿል። የደህንነት ስጋት መኖሩም በዳሬ ሰላም የድምፅ ሰጪ ቁጥር ውስን እንደሆነም ተዘግቧል። የፖሊስ ቃል አቀባይ የጸጥታ ችግር የለም ብሎ ለህዝብ አስተማመኛ ለመስጠትም ሞክረዋል። ከፕሬዝዳንት ሳሚያ ጋር እንዲፎካከሩ የተፈቀደላቸው እምብዛም እውቅና የሌላቸው ስድስት ተቃዋሚ ፓርቲዎች ብቻ ናቸው። ከታሰሩት ዋነኛ ተቃዋሚ በተጨማሪ ፕሬዝዳንት ግንባር ቀደም ተፎካካሪ ይሆናሉ ተብሎ የነበረው ሉሃጋ ማፒያ በህግ ጉዳይ በተያያዘ ከውድድሩ ውጭ ተደርገዋል። ታንዛኒያ ከቀኝ ግዛት ነፃ ከወጣች ወዲህ የገዢው ፓርቲ ሲሲኤም የሀገሪቱን ፖለቲካና መንበረ ስልጣን ተቆጣጥሮ ቆይቷል። ከምርጫ አስቀድሞ የመብት ተሟጋቾች እየተባባሰ የመጣውን የመንግስት አፈናን ኮንነዋል። አምኒስቲ ኢንተርናሽናል ባወጣው ሪፖርት የዘፈቀደ እገታ፣ ስወራ ስቃይና ግድያ እየተፈጸመ መሆኑንም ያሳያል። መንግሥት ክሱን አስተባብሎ ምርጫው ነጻና ገለልተኛ መሆኑንም አስታውቋል። ፕሬዚዳንት ሳሚያ በአውሮፓውያኑ 21 የመጀመሪያው ሴት የአገሪቱ መሪ ሆነው ሲሾሙ ዲሞክራሲ ለውጥ ያመጣሉ ተብሎ ተስፋ ተጥሎባቸውም ነበር። ከጆን ማክፋሊ ሞት በኋላ ስልጣኑን የተረከቡት ሳሚያ ከጊዜ ወደ ጊዜ ተቃዋሚዎቻቸው ላይ የሚያደርሱት ጫና እየበረታ መጥቷል። የምርጫው ውጤትም ከቀናት በኋላ ይፋ ይደረጋል ተብሎ ይጠበቃል።